እና በማርያም እኔ በጣም ሴትዮ በጣም አስቸግራኛለች፣ አሰሬ ማለት ነው። እና ምን ላድርግ? መዳሜ አትወደኝም፣ መዳሜ ትጨቃጨቀኛለ፣ መዳሜ ምግብ ስበላ ደስ ይላት፣ መዳሜ ባዝሊን ቅባት በራስሽ ግዥ ትለኛለች፣ ምግብ ራሱ በራስሽ ግዥ ትለኛለች። ብዙ ብዙ ነገር እንሰማለን ማለት ነው። ያገሬ ልጆች ስሙኝማ፣ ካሰሮቻችሁ ጋር ሰላም መፍጠር ከፈለጋችሁ ምን ማድረግ እንዳለባችሁ ራሴ የጠቀመኝን ነገር ልንገራችሁ። እልካም ሲባል ከኔ በላይ እልካም ሰው ራሱ ያለ አይመስለኝም። ወላሂ በጣም የሆንኩ ተናዳጅ ነገሬ ማለት ነው። እና በዚያን ሰዓት ምን ሳተርፍ ነበር፣ ያንን ነገሬን ካቀረብኩ በኋላ ደግሞ ምን ተጠቀምኩ የሚለውን ነገር ላካፍላችሁ። እንዲ ከአሰሮቻችሁ ጋር ተግባብታችሁ ሰርታችሁ በሰላም ወደ ሀገራችሁ መግባት ከፈለጋችሁ ደሞዝ ጨምሩኝ እንኳ ብትሉ ደስ እያላችሁ እንዲጨምሯችሁ፣ ኮንትራታችሁን ጨርሳችሁ እናንተ መስራት እየፈለጋችሁ እናንተ ሳትፈልጉ ወደ ሀገራችሁ እንዳሳፍሯችሁ ይህን ነገር አድርጉ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለው። እንዴት ናችሁ? ሆን ያለው አልሐምዱሊላ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና ዛሬም በአዲስ ስቱዲዮ መጥቻለሁ። አብራችሁ ይንቆዩ። በዚህ አጋጣሚ አንድ ነገር ልንገራችሁ ትዝ ስላለኝ ነው ማለት ነው። ይሄ ቪዲዮ መቼ እንደ እንደቀረጽኩት ልንገራችሁ ባለፈው ኢራን ኳታርን ሶሪያ እንደበደበች ሲባል፣ ማለት ነው የኔ ሰዎች ፈሩ ና ብታዩ ያለ ፕሮግራማቸው ወጥተው የአስቤዛ ዘር የምን ዘር በቃ ያልተገዘውን ጠይቁ ማለት ነው። ፈርተው ወለሄ ሰግዶ ማውቀ ሰው ሁሉ በሶላ ሲጣደፍ እስኪ ከሁሌ ከተቢው ላይ ሙሰልሰል የማይጠፋበት አንዱ ክፍል ደግሞ የምን ሙሰልሰል አስወግጅ ሀቲ መድሮች፣ ኧረ ምን ያልተባለ ምን ያልተደረገ ነገር አለና ላሳያችሁ ነበር። ተመልከቱ። ውሃ በደርዘን ማለት ነው። በእርግጥ እኛ ቤት ውሃ ሁሌም ቢሆን የሶስት መቶ የአራት መቶ ድርሃም ነው። አንዴ ሰውዬው የሚገዛና የሚያስመጣ እና ያለ ፕሮግራም ያለ ፕሮግራም ያመጡብኝ ቆንራ አሳረተ ዝም ብዬ የኬክ ዘር፣ የምን ዘር፣ የምናምን ዘር፣ የምናምን ዘር አረ ምን ይቀራል ለብቻ። በጣም ተናደድኩኝ። ለምን ብትሉ ልጅቱ በጎን ሴቱ ቦይቱ በጎን ገዝቶ የማውቁት እኮ ነው። ለዚህው ምሽ ወላሂ ገዝቶ አያውቁም። እኛ ቤታስ ቢዛ ሲያልቅ ሰውዬው ነው የሚናገረው፣ ሰውዬው ነው የሚገዛ። የዚያን ቀን ግን ስለፈሩ ታስታውሱ ከሆነ የሆነ ጊዜ ዱባይ ላይ ዝናብ ይዘንባል ና መውጣት ከቤት አይቻልም ና ቀድማችሁ ተዘጋጁ ተብሎ ነበር። ልክ እንደዚያ የሚፈጠር መስሏቸው ጎትተው ጎትተው እንዲሁ ከእናንተ ጋር እንዴት ነው እንዲ እናንተ ሰዎች ፈርተዋል ወይ ያልኳቸው እየወራቸው ነበረ። ያው አልሐምዱሊላ ሁሉም ነገር እንግዲህ አላህ አቀለለው ና ሲያልፍ እኔም ቪዲዮን ሳልሰራ ቀረውና በዚህ አጋጣሚ የተቀረጸ ቪዲዮ ነው ለማለት ነው። በዚህ አጋጣሚ ስ የእናንተ ሰዎች እንዴት ነበረ? እቃችን ይዘን እንውጣት ረትቡሻንጣ ምናምን ብቻ ያላሉት ነገር የለም ያላሉት ነገር የለም። አንዳንዴ ስ ሁልጊዜ እንደዚህ ማስፈራራቱ ነገር በተፈጠረ አልኩ። ለምን ብትሉ እንዳልኳቸው ወላ ሶላት ሰግዳ የማታውቀ ሴት ራሱ ማለት ነው እኛ እንዴት አለች ና ሶላት አንድ ራሱ አሶሉ ስትለምን ስትማጸን ምናምን ምናምን አመሸች ማለት ነው። እና እናንተ ጋር እንዴት ነበር እዚህ መሽት? ለማለት ያክል ነው። ሌላ ነገር አይደለም። ወደ መጣሁበት ቪዲዮ ልመልሳችሁና የሀገሬ ልጆች፣ ቀደም ሲል አንዲት ምስኪን ስደተኛታችን እንግዲህ ስትናገር እንደሰማችኋት ምን ብላለች መሰላችሁ? መዳሜ በጣም ታስቸግረኛለች። ዋይፋይ ዘግታብኝ ትሄዳለች። ብቻ ብዙ ነገር ነው ስታወራ ደግሞ አንዳንድ ሰው ዝም ብሎ ከአንጀታችሁ ገብቶ ጉዝጉዝ የሚል ነገር የለም። አንዳንድ ሰው ሲያወራ ራሱ ወሬው ለዛ ያለ ወለ ሁለት ነው ብላችሁ ነው ብታፊን ክፍች ነበር። ደስ የምትል ለዛ ያላት ልጅነች እና እንደዚች ያለች ለዛኛም ሆና እንግዲህ ከመዳሟ ጋር መግባባት አቀቷታል ማለት ነው። እሱም ምንድን ነው የአገሬ ልጆች አንደኛ ምን ማድረግ አለብን መሰላችሁ? ከአረብ ቤት ውስጥ ስንቀመጥ ጥፋት ካጠፋነ፣ ታለለን ሶሪ ማለት መልመድ አለብን። ገብቷቸዋል። ስናጠፋ በቃ ያነ ጥፋት ትልቅ የሚሆን ትንሽ ጥፋት የሚሆን ሶሪ ማማ በቃ ይህን ነገር መልመድ ግድ ይለናል ማለት ነው። አረቦች በተፈጥሯቸው ሶሪ ሽኩራን ና ጠይ የምትለዋን ነገር በጣም ይወዷታል። ወላይ ከምሬ ነው ምላቸው በተደጋጋሚ ነግሬያቸዋለሁ። እና እች ልጅ ምን ብላለች መሰላችሁ? ልብስ ተቃጠለብኝ አለች። ልብስ ተኩስ ተቃጠለብኝ የሆነ ወንፊት ነገር ነበር እና ልብሶ ከዚያ ስትወጣ ከቤት ዋይፋይ ዘግታብኝ ሄደቻለች። ገብቷችኋል። ምናልባት ዋይፋይን የዘጋችው አንድ፣ ከእኛ ስንወጣ ይጠፋሉ ብሎ ስለሚያስቡ ነው። ሁለት፣ ደግሞ እኛ ስንወጣ ዋይፋይ ክፍት ከሆነ ስራ ላይ ትኩረት አታደርግም። ልብሱንም ያቃጠለችው ዋይፋይ ስለሆነ ስልክ ላይ አትኩራ ነው ምናምን ብላ አስባ ሊሆን ይችላል። ገብቷችኋል ግን እናንተ እሷ ይሄን ነገር ስላደረገችባችሁ ከእሷ ጋር የበለጠ ለህ ውስጥ መጋባት የለባችሁም፣ የአገሬ ልጆች ማለት ነው። እንዲሁም እሷ ከቤት ስትወጣ አኩርፋችሁ ምናምን ምናምን ወታ ከሆነ መቼም ታውቃላችሁ፣ የአገሬ ልጆች ሆዳችን ብዙ ነገር ችሉ ለማስመሰል ለመኖር ስንል ነው አደለ፣ በለየ ለምንኖሩ። ስለዚህ ምን አገባችሁ፣ አኩርፋችሁ እሷ ወታ ከሆነ እንዲሁም ምናምን ስትመለስ፣ በቃ እናንተ ሳቅብላችሁ መቀበል። ገባችሁ። ከዚያ እንዴ ምን ይኮ እንዲ ብያት ነበር ነው እኮ አስቀይ በራሷ ማለት ነው እሷ ራሷ ወለይ ላዚም አዝናላችሁ ምናምን ነገር በቃ ጥሩ ሰው ተሆንላችሁ። አለ ደግሞ ደሞ በራሴ ስላየሁት ነው። ግን እሷ ስታኮርፍ እናንተም ተጨምራችሁ የምታኮርፉ ከሆነ እሷ አንድ ጥፋት ስታጠፋ እናንተ ተጨምራችሁ ሁለት ጥፋት የምታጠፉ ከሆነ ተያይዛችሁ ገደል ነው የሚሆነው። መስራታችንም ላይ ቀር ስራውም እያስጠላም ሰዎቹም እያስጠሉም በቃ ሳንግባባም ከሰው ቤት በቃ ሁሉም ነገር የሚያስጠላ ነገር ነው የሚሆንብን፣ እና በተቻለን አቅም መታገስ አለብን። ገባችሁ? ከጠፋነ ሶር በቃ ሳታጠፉ ራሱ ጥፋተኛ ናችሁ ካለቻችሁ ተናገሩ። መናገሩን ግን ደግሞ አጠፋችሁ ከተባላችሁ ይሁን ያልፋል። ሰው ቤት አይደለን ያለ ነው። ሰው ቤት ስትሆኑ እና ድሃ ስትሆኑ ማለት ነው። በነገራችን ላይ ሀታ ሀቅ እንኳ ቢኖራችሁ ሀቅ እንደሌላችሁ የሚደበቅበት ቦታ አለ። ለምን? ማን ይሰማችኋል? አፍ ያለው የአግባሽ፣ ሀብት ያለው ስለሚባል ማለት ነው። እና ስታጠፉ ይቅርታ ጠይቁ። ገብቷቸዋል። ሌላኛው ደግሞ ማለት ነው የሀገሬ ልጆች፣ ስራ ስትታዘዙ የምትችሉት ሆን የማትችሉት፣ የምትችሉት እና ማትችሉት ስላችሁ የራሳችሁ የሆነ ስራ፣ ለምሳሌ በአንድ ወቅት ስራ ተደራርቦባችሁ በአንድ ሰዓት ውስጥ ይሄንም አድርግ፣ እንዲህንም አድርግ፣ እንዲህም አድርግ ስትላችሁ፣ እናንተ ተበሳጭታችሁ ያልሆነ ነገር ያልሆነ ቃል ከመመለስ ይልቅ እንሻላ ማማ፣ ኦኬ ማማ፣ ጠይብ ማማ ብትሏት ወለ ይላዜም በራስ ያየሁትን ልንገራችሁ አንዳንድ የስታ በፊት ነው። አሁን ያንን ነገር አላደርግም። በፊት ልካም ስለሆን ቆይ ስራ ስታዘኝ ማለት ነው አና ሞ ባህድ እኔ ኮ ብረት አይደለሁም አና እንደ ይድሁን ብያ ታቃለሁ እኔ ስንት እጃለ መሰለሽ ምናም ብያት አልሰራም ብያት። ከዛ በኋላ ግን ያው ሰው ቤት ነው ያሉት ያንን ስራ ሰራ ነበር ማለት ነው። ግን ከሰሩት በኋላ ራሱ ይትዋ ለምን መጀመሪያ ላይ አልሰራም ስለልኳ መጀመሪያ ላይ ካፌ ክፉ ቃል ስለወጣ ማለት ነው ገብቷቸው አሁን እሷ በሉ አሁንማ እንግዲህ ለምልኳት አወቅኩባት እና ማለት ነው ማልችለው ማለት የማልችለው ስራችሁ ስራው የራሴን ይመለከተኛል ግን በዚያን ሰዓት መስራት እንኳን እንደማልችል እያወቅኩኝ ሰው ይሄዳ እንደዚህ ወይ ምናምን ካለችኝ ኦኬ ምን ሙሽኪላ ምናምን ነገር ጠይፍ ኦኬ ኢንሻአላ ብዬ ትልፍ። ከዚያ ያንን ስራ ሳልሰረው እቀራለሁ። ማሰውት ካለችኝ ማለት ነው እንትን ጊዜ አልነበረኝም አልቻልኩም ምናምን ትላለች፣ ማያሪሽ ብላችሁ ታልፋለች ማለት ነው። ግን ከተፋጠጣችሁና፣ አለክ ከተጋባችሁ የበለጠ ስራው እያስጠላችሁ፣ ከሰዎቹ ጋርም እየተገታተራችሁ በባዶ ነው የምትቀሩና፣ ጥፋ ስታጠፉ ሶሪ ይበሉ፣ ስትታዘዙ ደግሞ ምሰሩቱም ቢሆን ማሰሩቱም ቢሆን እሺ ማለት ይልመድባችሁ። ወላሂ ካኮረፋችኋቸው ከነሱ ጋር የበለጠ ወጥመድ ውስጥ ነው የምትገቡ፣ የሀገር ልጆች ማለት ነው። እናንተ ግን ከእነሱ ጋር ፒስ ከሆናችሁ ቤት ራሱ ማለት ነው እንደ ነገሩ አድርጋችሁ ጽድ ጽድ አድርጋችሁ ማቆም ትችላላችሁ። ግን ከነሱ ጋር እልክ ከተጋባችሁ ሀታ ጥድታችሁ እንኳ አላጸዳችሁም ብላ መታ በእጇ እየዳበሰች ሌላ ጦሱ ነው የምትከታችሁ ማለት ነው። ገብቷችኋል? በቃ ላደለ ብሰሩ ራሱ አይጥማትም። በቃ ፊታችሁን ካጠቆራችሁባት እሺ የማትሉ ከሆነ ብሰሩ ራሱ የሰራችሁ አይመስላትም። ገባችሁ? ያ ሲሆን ደግሞ ለእናንተም ሆነ ለእሷ ጥሩ አይደለም። በጠሩን ቁጥር እንሳቅቃለን፣ ደግሞ ምን ልትለ ነው የእርግ ማንማት እናወርዳለን፣ ፊታችን ኮስኩሶ እንሄዳለን። ሀታ ለራሳችን የሆነ ነገር እንኳ ሊያደርጉልን ቢሆን ማለት ነው፣ ሀታ ጥሩ ነገር እንኳ ሊያደርጉልን ቢሆን እኛ ሁሌ በውስጣችን መጥፎ ነገር ብቻ እንደሚያደርጉ አስበን የምንሄድ ከሆነ የምንኖር ከሆነ ሁሌም ያ ነገር ነው ከውስጣችን የሚኖሩና፣ ይሄን ነገራችን አስወግዱ። እናንተ ጥሩ ሆናችሁ ከቀረባችኋቸው፣ ኦመኑን የማይቀየሩበት ምክንያት የለም። ወላይ እኔ ከምሰራበት ከዚህ ቤት ውስጥ ሁለት አመት ራሱ ሰራተኛ ጨርሶ ይሄደን ብላ ራሷ ተናግራ ታውቃለች። አንድም ሰራተኛ ማለት ነው። እኔ ግን ይሄን ያክል አመት ኖርኩኝና፣ እንደዚህ ሰራተኛ ያለ የትም አታገኝም ነው የምትባለው። ትባለው ግን እኔ አሁን ላይ እየሰሩ አይደለም እንደምታዩ ማለት ነው ብዙ ጊዜ የማሳልፈው ዩቲዩብ ላይ ነው። ግን እሳ ከእሷ ጋር ሰላም ስለሆንኩኝ ህፃንም ስለሌለ በቃ ስቃለው ማልሰራውን ሁሉ ሰራ ለላለው ብቻ ሆዷን ስለምትወድ ማለት ነው የምግብ አይነት ሰርቼ አቀርብላታለሁ። ሀላስ በፊት እኮ ብታይኝ እንዴት እንደምፈጋ እንዴት እንደማጸዳ ወላሂ። እንደዚያ ሆኖ ግን አልግባባም ነበር ከእሷ ጋር እለካም ስለሆንኩኝ ማለት ነው።